የ20 ሚሊዮን ዶላር ቤት በእኛ ስንት ማለት ነው? አሁን ዶላር 142 ላይ ይገኛል። በዛ ስናበዛው 20 ሚሊዮን ስንት ዜሮ ነበር? አዎ ሰባት። ሲባዛ በ142 2 ቢሊዮን 840 ሺ ማን ነው? 840 ሚሊዮን ብር። ምን ይሄ ብቻ? የ50 5 ሚሊዮን ዶላር ማንሽን ይህንንም እናብዛው ወገን፣ አይቅርብን፣ በቃ ከቁጥር እንዳንወጣ። ብቻ ምን አለፋችሁ በዛሬው ቪዲዮያችን የኳስ ተጫዋቾች ለማመን የሚከብዱት ድድ መኖሪያ ቤቶችን የምና ይሆናል። ሰብስክራይብ ስለ ሚሊዮኖች እያወረንማ ኔማርን ሳንጠቅስ ማለፍ የለሱ ስድብ ነው። ምክንያቱም ለተከታታይ ለብዙ ጊዜያት በአመት 100 ሚሊዮን ዶላሮችን ወደ ኪሶ አስገብቷል። በ2020 ላይ ከተከፈለው 100 ሚሊዮን ውስጥ 10 ሚሊዮን ሄሊኮፕተር ማቆም የሚቻልበትን ቤት ገዝቷል። ቤዝመንቱ ራሱ ከእኛ ቤት ይበልጣል። ኔይማር ይህንን የመሰለ ማንሺን 10 ሚሊዮን አውጥቶ ቤቨርሊ ሂልስ ላይ መግዛቱ ብዙም አያስደንቅም። ማንሺኑም ስድስት መኝታ ክፍሎች እና መታጠቢያ ክፍሎች አሉት። አንደርግራውንድም የሆንና የመጠጦች ማከማቻ ከ3000 በላይ ጠርሙዞችን የያዘ ክፍል አለው። እንዲሁም ለመላው ለክለቡ ተጫዋቾች የሚሆን ሰፊ ጂም ቤትን ይዟል። በቃ ሆቴል በሉት። ወደ ውጪ ስንወጣ ነው እንግዲህ ነገሮች ይበልጥ አስገራሚ የሚሆኑት ወንድሜ ጀለስ። ግቢ ውስጥ የቴኒስ ሜዳ ያለው ብቻ ይምሰላችሁ፣ የባህር ዳር መረብ ኳስ ሜዳም ጭምር አለው። ከቤቱ ፊት ሄሊኮፕተር እያቆመ ከጓሮ ደግሞ የስምንት ሚሊዮን ዶላር ያቺት የሚያቆም ሰውዬ ማን ነው ከተባላችሁ፣ ኔማ ጂኒየር ኤቨሪባዲ በዚህ ተገርሜ ማንም አትሌት እንደ ኔማር አይኖርም ብዬ ሳልጨርስ ሊዮኔል ሜሲን አገኘሁት። የሚገርመው በባርሰሎና የሚገኘውን ብርቅዬ ቤት ከገዛ በኋላ ሙሉውን ሰፈር የግሉ ማድረጉ ነው የጎረቤቶቹን ቤቶች በመግዛት ማለት። በ2020 ላይ ሜሲ ከሌብሮን ጄምስ እንዲሁም ከስቴፈን ካሪ የበለጠ ገንዘብ በመስራት ጀለስ እኛ ካልሲ ከምንቀያይረው በላይ የተለያዩ መኪኖችን ብቻ ሳይሆን ቤቶችንም እየገዛ ነበር። አይማሽቃበት አፉ በሉኝ በዛና ታዲያ በ ዘጠኝ ሚሊዮን ዶላር በጣም ልዩ የሆነ ማንሽን ገዝቶ የሀገሪቷ ፕሬዚዳንት ኤርፕሌን በላዩ ላይ እንዳይበር ሁላ ከልክሎ ነበር። ምክንያቱም ብሎ ያቀረበው ሜሲን ጫጫታዎች እንዳይረብሹት ብሏል። በማንሽኑ ውስጥ የሚፈልገው ነገር በሞላ አለ። ጂም፣ ዋና ገንዳ፣ ባስኬትቦል፣ ከጀርባው ደግሞ አንድ አንፊልድ። ቀን በቀን ታዲያ በጓሮ ባለው ሜዳ ላይ ትሬን ያደረጋል። አንዴ ምን ተፈጠረ መሰላችሁ? አሬ ወሬ ጥማት በ2013 የሜሲ ጎረቤት የነበሩ ሰዎች ቤታቸውን ለኮሌጅ ተማሪዎች ያከራያሉ። ቤቱን የተከራዩት ተማሪዎችም ይጨፍሩታል። ፓሪ ቀን በቀን ነው። ብቻ በጣም ይዝናኑ ነበር። ታዲያ አንድ ቀን ሜሲ ሽንፈት ገጥሞት ማረፍ ፈልጎ ቤቱ መጥቶ ይሞክራል። ነገር ግን ጎረቤት የነበረው ፑል ፓርቲ ትኩረቱን ስበው መተኛ ተያቅተዋል። ሜሲ ስልኩን አንስቶ አካውንቱን ተመለከተ። ውስጥም የነበረው በጣም ብዙ ሚሊዮን ነበር። ለአንዲት ቀን እንዲዝናኑ ፈቅዶላቸው በንጋታው የሞላ ጎረቤቶቹን ቤት ይገዛል። ጀለስ ረበሹኝ ብሎ 20 ሚሊዮን ዶላር አውጥቶ ከነ ገዛቸው። የሚያሳዝነው ነገር ግን ይሄ ሁሉ ከክሪስቲያኖ ሮናልዶ ጋር ሲወዳደር ምንም ነው። በኳስ ተጫዋቾች ታሪክ ለመኖሪያ ቤት ብዙ ሚሊዮን ዶላሮችን በማውጣት ቀዳሚ ያደርገዋል። 50 ሚሊዮን ዶላር በማውጣት የራሱን አይላንድ ገዝቶ የትም የሌለ ያበደ መኖሪያ ቤት ገንብቶበታል። እንዲሁም ሌላ 50 ሚሊዮን ዶላር በማውጣት ኢታሊና ፖርቹጋል ውስጥ ገዝቷል። እሺ፣ እኔ ምን ልበል? እኔ ዋይፋይ መክፈል ከብዶኛል፣ ጀለሰ 50 50 ሚሊዮን እያወጣ ቤት ይቀያይርልሃል። ይህ ለቤተሰቡ ካደረገው አንጻር ሲታይ ያን ያህል ነው። ሁሉም የሚጀምረው ሮናልዶ ልጅ እያለ ነበር። በሰዓቱ ቤተሰቡ ከቤት ቤት እየቀያየሩ በቂ ማደሪያ ሳይኖራቸው ተደራርበው አንድ ላይ ሁሉ ያድሩ ነበር። ነገር ግን አንድ ቀን ሮናልዶ ለናቱ ቃል ይገባል በችግርና መከራ እያቸው ሮናልዶ የዓለማችን ምርጡ ኳስ ተጫዋች ሆናለሁ ሲል ይናገራል። በዚህን ሰዓት ታዲያ ነገሮች ይቀያየራሉ። የዓለማችን ምርጡ ለመሆን ሲታገል የነበረው ልጅ ድንገት በልብ በሚታመምና በሰዓቱ በፍጥነት ሰርጀሪ ካልተደረገ እንደሚሞት በዶክተሮች ይናገራል። ወደ ስራ ገብተውም ከብዙ ሰዓታት በኋላ በተሳካ ሁኔታ ያጠናቅቃሉ። ከጥቂት ሳምንታት በኋላ ታዲያ ሮናልዶ ወደነበረበት አቋም በመመለስ ትሬድ ማድረግ ይጀምራል። ለቤተሰቡ የገባውን ቃል እያስታወሰ ሳይሰላች ቀን በቀን ትሬድ ማድረግ ይጀምርና እንደዛ እያለ እያለ ሮናልዶ እንደተናገረው ዋን ኦፍ ደ ግሬተስት ፕሌየር ኢን ደ ወርልድ የሆነና ቤተሰቡንም ከገጠማቸው መከራ ያወጣቸዋል። እና ወገን ይህን ማሳካት ከ ሀምሳ ሚሊዮን አይላንድ አይበልጥም ነው የምትሉኝ? የዛሬው ቪዲዮያችን ይህንን ይመስል ነበር። በቀጣይ በአስገራሚ ቪዲዮ እስከምንገናኝ ድረስ በያለንበት የዓለም ዳር በቸር ጠብቆ ቸር አይቆየን። ላይክና ሰብስክራይብ እንዳይረሳ።